ሳምንት በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ። አሜን። እግዚአብሔር አምላካችን እንድናመሰግነው ስለፈቀደልን የአባቶቻችን አምላክ የእኛም አምላካችን ንጹሐ ባህሪ ለኦለ ባህሪ አምላክ የቅዱሳን አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር እንዲበዛላችሁ ጸሎታችን ነው። እንደምን ሰነበታችሁ? እንደሚታወቀው የአብይ ጾም አምስተኛ ሳምንት ደብረ ዘይት በመባል ይታወቃል። ደብረ ዘይት ማለት ተራራ፣ ደብረ ዘይት ማለት ወይራ የበዛበት ደብር ደብርና ዘይት ዘይት የወይራ ዘይት ያለበት ደብር ደግሞ ስፍራ ወይም ተራራ ማለት ነው። እግዚአብሔር አምላካችን ስለነገረ ምጻቱ ያስተማረበት ስፍራ ቅዱስ ስፍራ ነውና እንኳን ለበዓለ ደብረ ዘይት አምስተኛ ሳምንት የጾማችን ሳምንት በሰላምና በጤና አደረሰን አደረሳችሁ። በዚህ ዕለት ስለ ምጽአት ያስተማረበት ነው። እኛም ተዘጋጅተን እንድንጠብቅ ያስተማረበት ዕለት ነው ማለት ነው። ስለዚህ ሁላችን በያለንበት ሆነን የእግዚአብሔር ቃል እየሰማን እንድንጠብቅ እምነታችን፣ በእምነታችን በሃይማኖታችን በጾምና በጸሎት ተወስነን ከኃጢአት ርቀን ከበደል ርቀን ከርኩሰት ርቀን ከክፉ ነገር ርቀን በጾምና በጸሎት የተወሰነን የእግዚአብሔር ቃል ሰምተን እንድንጠብቅ በቤቱ እንድንጠብቅ በቤቱ እንኖር ዘንድ የአምላካችን መልካም ፈቃዱ ይሆንልን። የወላዲት አምላክ የድንግል ማርያም ምልጃዋም አይለየን። እንግዲያ ዛሬ የትምህርታችን ርዕስ የሚሆነው የዮሐንስ ራእይ ምዕራፍ ሀያ ሁለት ቁጥር ሰባት ላይ ያለው ኃይለ ቃል ይሆናል። በተሎ እንሆም፣ በተሎ እመጣለሁ ይላል። እንሆም በተሎ እመጣለሁ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው ይላል። እንሆ በተሎ እመጣለሁ። እግዚአብሔር አምላካችን ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ የታየበት የተገለጠበት የመገለጥ የመታየት ዘመን ወንጌሉም ያስተማረበት ዘመን ለማስተማር እኛን ለማዳን የመጣው ሁለተኛ ለምን ይመጣል ብለን ስንጠየቅ፣ ሁለተኛ ለምን ይመጣል ብለን ስናስብ መልሱ ለመፍረድ ነው። መልሱ ለፍርድ ነው። በጸሎተ ሃይማኖት ላይ ይኮንን ሕያዋን ወሙታን ዳግም ይመጽ ይላል፣ ዳግመኛ ይመጣል ይላል። 318 ሊቃውንት ከጸለዩት ጸሎት ላይ የተወሰደው ዳግመኛ ይመጣል በሕያዋና በሙታን ዘንድ ይፈርድ ዘንድ ነው የሚለውና እንደየስራ ሁላችን እንደየስራችን ዋጋ ለመክፈል ለመፍረድ ይመጣል ማለት ነው። መልካም የሰሩ ለህይወት ትንሣኤ ይነሳሉ። ክፉ የሰሩ ደግሞ ለፍርድ ትንሣኤ ይነሳሉ። መልካም የሰሩ በቀኙ፣ ክፉ የሰሩ በግራው ይቆማሉ፣ ፍርዳቸው ይቀበላሉ። ስለዚህ ሁል ጊዜ እነሆ በተሎ እመጣለሁ ቅዱስ ዮሐንስ በራእዩ እንደጻፈልን እንዳስቀመጠልን በራእዩ እነሆ በተሎ እመጣለሁ ነው የሚለው የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው። አዎ ይህ ትንቢት፣ ይህ የአምላክ ቃል የሚጠብቅ በዚህ ቃል የሚጸና የተባረከ፣ የተቀደሰ ብፁዕም ነው ተብለዋል። ልበ አምላክ ቅዱስ ዳዊት እንደተናገረው እንደተናገረው በመዝሙሩ በመዝሙር 49 ቁጥር ሁለት ላይ እግዚአብሔር ሰ ግሃደ ይመጽእ እግዚአብሔር በግልጥ ይመጣል፣ ይላል። እግዚአብሔር በግልጥ ይመጣል። እግዚአብሔር ተሸሽጎ አይደለም። እግዚአብሔር ተደብቆ አይደለም። እግዚአብሔር በጨለማ እግዚአብሔር ወይም ደግሞ ተደብቆ አይደለም። እግዚአብሔር በግልጥ ይመጣል። በትንቢቱ ልበ አምላክ ቅዱስ ዳዊት ዘከመ ልቤ ብሎ እንደገለጸ ወይም ደግሞ እንደ ልቤ ብሎ እግዚአብሔር እንደመሰከረለት ቅዱስ የሆነው ቅዱስ ዳዊት እግዚአብሔር እሰ ገሃደ ይመጽእ እግዚአብሔር ድንገት ይመጣል አለ። ምን ለምን ይመጣል ካልን ለመፍረድ፣ ይህን ዓለም ለማሳለፍ ነው። ይህን ዓለም ለማሳለፍ በወንጌል ላይ እንደተናገረው ሰማይ ወምድር ያልፍ ወቃል የሰ ኢያልፍ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም እንዳለው፣ ቃሉ አያልፍም። ሰማይና ምድር ግን ያልፋል። ሁሉ ፍጥረት ሁሉ ያልፋል። ስለዚህ ሁሉን ማሳለፍ የሚችል ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ዓለም ማሳለፍም ይችልበታል። ስለዚህ እግዚአብሔር ወልድ ኢየሱስ ክርስቶስ ባስተማረው ትምህርት ላይ እያንዳንዳችን ሁላችን እንጠየቃለን። ባስተማረው ትምህርት ላይ እያንዳንዳችን በቃሉ ኑረናል፣ በቃሉ እየተመራን ነው፣ ቃሉስ እየሰማን ነው የሚለውን ነገር እንጠየቃለን። እንግዲህ ይህን ሁል ጊዜ ስለ ደብረ ዘይት ሲወሳ ስለ ምጽአት ነው። እግዚአብሔር ድንገት እንደሚመጣ እግዚአብሔር ይህን ዓለም ለማሳለፍ እንደሚመጣ እግዚአብሔር ለፍርድ እንደሚመጣ እግዚአብሔር በእያንዳንዳችን ላይ እንደሚፈርድ እግዚአብሔር በእያንዳንዳችን በሰራነው ስራ ላይ እንደሚፈረድልን ወይም እንደሚፈረድብን ይናገራል ማለት ነው። ስለዚህ የመምጣት ምልክት ብለው ሐዋርያትም ጠይቀውታል። ደብረዘይት በደብረዘይት ተራራ በመዋዕለ ሥጋዌው አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌሉ ወይም ደግሞ ቅዱስ ቃሉ በሚያስተምርበት ወቅት ስለ ነገረ ምጽአቱ ይህን ዓለም እንደሚያልፍ ድንጋይ በድንጋይ ላይ ይህን የምትመለከቱት የምታዩት ሳይፈርስ ሳይቀርም ብሎ እንደነገራቸው ይነግረናል። ስለዚህ እግዚአብሔር ድንገት የሚመጣው ለፍርድ ነው። ለፍርድ ዓለም ለማሳለፍ ይመጣል ታዲያ ዓለም ለማሳለፍ የሚመጣ ከሆነ ምን አድርገን መጠበቅ አለብን የሚለው የእያንዳንዳችን ውጤትና ስራ እግዚአብሔር ያውቃል ይረዳል ማለት ነው ስለዚህ እኛ አሁን ምን ላይ ነው ያለነው ሁልጊዜ ስለ ነገረ ምጽአቱ ይነገራል ሁልጊዜ ስለ ደብረ ዘይት ይወሳል ይነገራል ታዲያ እኛ ግን ይህን ዓለም ለማሳለፍ ወይም ደግሞ ይህን በዚህ ዓለም የመጨረሻ የዘመን ፍጻሜ እንደተቃረበ፣ ወይም ደግሞ ሁላችን ወደ እግዚአብሔር እንደምንጠራ፣ ሰማይና ምድርም በእግዚአብሔር ዘንድ እንደሚያልፍ፣ ሰማይና ምድር አሳልፎ እግዚአብሔር ለዘለዓለም የሚኖር አምላክ መሆኑ፣ በሕያዋና በሙታን የሚፈርደው አምላክ ክፉ የሰሩ ለፍርድ ትንሣኤ በጎ የሰሩ ደግሞ ለሕይወት ትንሣኤ እንደሚነሱ ካወቅን ከተረዳን ምንድን ነው አድርገን መጠበቅ ያለብን ብለን ማስታወስ መልካም ነው። ስለዚህ በጾምና በጸሎት ተወስነን በቃሉ ተመርተን መኖር ያስፈልጋል። ስለ ነገረ መጽአቱ የማቴዎስ ወንጌል ምዕራፍ 24 እስከ 36 ያለውን ስትመለከቱት በደንብ አብራርቶ ይነግራቸዋል ማለት ነው። ስለዚህ በመጀመሪያ ኢየሱስ ከመቅደስ ወጥቶ ሄደ ይላል። ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርትም የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። የመቅደሱ ግንቦች ሊያሳዩት ቀረቡ ይላል። እርስ ግን መልሶ ይህን ሁሉ ታይቷላችሁን? እውነት እላችኋለሁ፣ እውነት እላችኋለሁ፣ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም የማቴዎስ ወንጌል ምዕራፍ ሀያ አራት ቁጥር አንድ ላይ ጀምራችሁ ስትመለከቱት ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። እነሱ ይህ መቼ ይሆናል ብለው ጠይቀውታል። ይህ መቼ ይሆናል? ምጽአትስ መቼ ነው የምትመጣው? ይህን የምጽአት መጨረሻሽ ምንድን ነው? ምልክቶቹ ምን ምንድናቸው? ብሎ ጠይቀውታል። ምልክቶቹም ነግሯቸዋል ማለት ነው። ምልክቶቹ ምንድን ናቸው? ስለዚህ እንድንጠብቅ ብለው ጠይቀውታል። የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል ምንድን ነው ብለው ጠየቁት። የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። ምንድን ነው ብለው ጠየቁት ይላል። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። አዎ ማንም እንዳያስታችሁ ተጠንቀቁ፣ በእምነታችሁ ተጠንቀቁ፣ በጾምና በጸሎት ማንም እንዳያስታችሁ ተጠንቀቁ፣ በሥነ ምግባር በትህትና ማንም እንዳያስታችሁ ተጠንቀቁ። በብዙ ነገር የሰው ልጅ ይሳሳታል። ስለዚህ ሁል ጊዜ ከኃጢአት ስራ የሆነ ሁሉ መጠንቀቅ ያስፈልጋል። አሁን ሁላችን ስለ ነገረ ምጽዓት እንማራለን፣ እናውቃለን፣ ሁል ጊዜ ይነገረናል። ግን እንዴት ነው እየተዘጋጀ ነው? እንዴት ነው እየጠበቅን ያለ ነው? በእውነት ቃሉን ሰምተን ቃሉን ተግብረን፣ በጾምና በጸሎት ተወስነን፣ በትህትናና በፍቅር በመከባበር ነው እየጠበቅን ያለነው ወይስ ሳንዘጋጅ ነው? ዝም ብለን መጽሐፍ የሚለን ብቻ ሰምተን ሳንዘጋጅ በኃጢአት፣ በክፋት፣ በተንኮል፣ በሐሜት፣ በክፋት፣ በኃጢአት የኃጢአት ሥራ ተሰማርቶ እግዚአብሔር መጠበቅ ይቻላል ሆይ እግዚአብሔር መጠበቅ አይቻልም። ወይም ደግሞ ምልክቶች ምልክቶችን ብቻ እያየን የመጨረሻ ዘመን የሆነ እንዲህ እያልን ግን ሳሳንገባ ሳንጾምና ሳንጸልይ ወደ እግዚአብሔር ሳንቀርብ ከክፋት ሳንርቅ የእግዚአብሔር መምጣት መጠባበቅ አይቻልም ማለት ነው። ምልክት ሁል ጊዜ ምልክትን የሚሹ አይሁድ ናቸው። ምልክት የሚሹ አይሁድ ናቸው። ሐዋርያው ቅዱስ ጳውሎስ እንደተናገረው እኛ ግን የምንሰብከው የእኛ ስብከት ግን ኢየሱስ ክርስቶስ በቀራንዮ የተሰቀለው ኢየሱስ ክርስቶስ ነው። ይህን ነው። ስለ ነገረ ምጽአቱ ያስተማረ ሰማይና ምድር እንደሚያልፍም ያስተማረው ክርስቶስ ነው። ስለዚህ ሁሉ ጊዜ ሰማይና ምድር እንደሚያልፍ ቃሉ ግን እንደማያልፍ ካስተማረን የዘመን ፍጻሜ ወይም ደግሞ ምልክቶችን የመጨረሻ ዘመን ምልክቶችን ካስተማረን የእኛ ዕጣ ፈንታ መጠበቅ ነው ማለት ነው። ተዘጋጅተን መጠበቅ ያስፈልጋል። ኢየሱስም መልሶ መቼ ነው ምትመጣው? የመምጣትህ ዘመን ምልክቶቹ ምንድን ነው ብለው ከጠየቁት በኋላ ኢየሱስም መልሶ እንዲህ አላቸው ይላል ቁጥር አራት ላይ እንዲህ አላቸው ማንም እንዳያስታችሁ ተጠንቀቁ ይላል። አዎ ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስተን። በዛን ዘመን ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ይላል። አዎ ብዙዎች እኔ ክርስቶስ ነኝ፣ እኔ ነብይ ነኝ፣ እኔ ጻድቅ ነኝ፣ እኔ ሰማይት ነኝ እያሉ ይመጣሉ። በአሁን ዘመንም በተለያዩ ነገሮችም እናያለን። እኔን አመስግንኝ፣ እኔን አወዱስኝ፣ እኔ አድንሃለሁ፣ እኔ እንደዚህ አደርግልሃለሁ የሚሉ ብዙዎች ናቸው። በማይገባቸው ስፍራ ተገኝተው ይገባናል የሚሉ ማለት ነው። ጻድቅ ሳይሆኑ ጻድቅ ነን የሚሉ ሳይበቁ በቅተናል፣ ቅዱስ ሳይሆኑ ቅዱሳን ነን የሚሉ ብዙዎች አሉ፣ በህይወት ሳሉ ማለት ነው። ቅዱሳን ስለ ራሳቸው አይመሰክሩም። ቅዱሳን ሁሉ ጊዜ እግዚአብሔርን ስማቸው እግዚአብሔርን ያመሰግናሉ እንጂ ቅዱሳን እኛ ቅዱሳን ነን እኛ ከብረናል፣ እኛ ተባርከናል እያሉ ሁሉ ጊዜ አይናገሩም። ታዲያ ራሳቸው ዝቅ አድርጎ ቅዱሳን ይገልጻሉ። የነዚህ የዘመን የዓለም መጨረሻ የዘመን ፍጻሜ ምልክቶች ግን እኔ ክርስቶስ ነኝ ይባስ ብሎ እኔ ክርስቶስ ነኝ ብለውም ይመጣሉ። ማለት እኔ ክርስቶስ ነኝ ብለው ይመጣሉ፣ እኔ ነቢይ ነኝ ብለው ይመጣሉ፣ እኔ ጻድቅ ነኝ ብለው ይመጣሉ። መምህራን ሳይሆንም የሐሰተኞች መምህራን ሐሰት የሚያስተምሩ እያሳሳቱ ወደ ዓለም የሚወስዱ ብዙዎችም ይመጣሉ ማለት። ስለዚህ ከነዚህ ሁሉ ከስግብግብነት፣ ከራስ ወዳድነት፣ ከዓለማዊ አስተሳሰብ፣ ከኃጢአት፣ ከዝሙት፣ ከሐሜት ከመንቀኝነት ከዘረኝነት፣ ከእነዚህ ክፋት ሁሉ ከራስ ወዳድነት፣ ከሚያብለጨልጨው ዓለም መጠንቀቅ ያስፈልጋል። ቃሉ መስማት፣ በቃሉ መኖር ያስፈልጋል። ዓለሙኒ ሐላፊ ፍትወትኒ ሐላፊ እስመ ኩሉ ሐላፊ ውእቱ፣ በሰዓታት ላይ በጆርጅ ስጋ ስጫ እንዳለው ዓለሙኒ ዓለም ሐላፊ ነው። ፍትወትም የስጋ ፍላጎትም ጠፊ አላፊ ነው። እስመኩሉ ሐላፊ ውእቱ ሁሉ ደሞ አላፊ ጠፊ ነው። ስለዚህ አላፊ ጠፊ የሆነ ነገር ሁሉ ደግሞ የሚያልፈው የሚጠፋው ደግሞ ሁልጊዜ መከተል የለብንም። የማያልፈው ሕያው የሆነ ቃሉ የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል ብርሃን፣ የእግዚአብሔር ቃል ሰላም የሚሰጥ የእግዚአብሔር ቃል ከጨለማ ያወጣል። የእግዚአብሔር ቃል የደከሙትን የሚያሳርፍ ነው የእግዚአብሔር ቃል ከጭንቀት የሚያወጣ ቃሉ ስለሆነ በቃሉ ጸንተን መኖር ያስፈልጋል ምልክት ፈላጊዎች ምልክት የምንሻ መሆን የለብንም ስለዚህ ምልክቶች ግን ሁሉ ነግሮናል ማለት ነው ብዙዎች ያስታሉ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችም ያስታሉ ይላል አሁን በአሁን ዘመን ብዙዎች እየሳቱ ነው በገንዘብ እየሳቱ ነው በገንዘብ እየወደቁ ነው በሹመት እየወደቁ ነው በልዩ ልዩ ጥቅማ ጥቅም ፍለጋ እየሳቱ እየወደቁ ብዙዎችን እናያለን ማለት ነው። አያችሁት? ይህን ሁሉ በሚያልፈው ማትርያል በሚያልፈው ሀብት፣ በሚያልፈው ቁሳቁስ ብዙዎችን ሃይማኖታቸው ቀይረው፣ እምነታቸው ቀይረው ከእግዚአብሔር ከአስተማራቸው ክርስቶስ ከአስተማራቸው አስተምረው ወጥተው ሲወድቁ ወይ ደግሞ ሲስቱ እናያለን። እኛ ሁሉ ጊዜ እንዳንስት እንዳንወድቅ መጠንቀቅ ያስፈልጋል። ሁላችን እግዚአብሔር አምላካችን በቅዱስ ቃሉ ያጽናን እምነታችን ጠብቀን ሃይማኖታችን ጠብቀን እንድኖር። ስለዚህ ሐዋርያት ምልክቱ ምንድን ነው ብለው ጠይቀውታል። በደብረ ዘይት ሲያስተምራቸው ደብረ ዘይት ማለት ተራራ ነው። እነ ደብረ ታቦር እነ ደብረ ዘይት ተራራዎች ናቸው። ልክ እንደ ደብረ ሲና ተራራዎች ናቸው። እግዚአብሔር አምላካችን ተራራነት የምን ምሳሌ ነው ካልን ተራራነት የቤተክርስቲያን፣ ተራራነት የንስሓ፣ ተራራነት የጸሎት፣ ተራራነት የፍቅር፣ ተራራነት የመልካምነት ምሳሌ ናቸው ማለት ነው። ስለዚህ ጠንካራ ሰው የሆነ ወደ ተራራ መውጣት ይችላል። ጠንካራ የሆነ ጠንካራ የሆነ ሰው ፈተና ይችላል፣ በፈተናም ያልፋል፣ ይታገሳል። ጠንካራ የሆነ ሰው ማለት ነው። ስለዚህ የደከመ ሰው ወደ ተራራ መውጣት አይችልም። በእምነት በእምነት መቆም ወይም ደግሞ ፈተና ማለፍ የሚችልም ትዕግስተኛ የሆነ ሰው ስለ እምነቱ ስለ እምነቱ የገባው ስለ የወንጌሉ ቃል የገባው የተረዳው የእግዚአብሔር ቃል ሕይወት እንደሆነ የእግዚአብሔር ቃል ብርሃን እንደሆነ የእግዚአብሔር ቃል ሰላም እንደሆነ የእግዚአብሔር ቃል ሁለንተናው እንደሆነ ያለ እግዚአብሔር ቃል ሰላም እንደሌለ፣ በረከት እንደሌለ፣ ፍቅር እንደሌለ የገባው የተረዳው ሁሉ በፈተና ያልፋል ማለት ነው። ስለዚህ ለሁሉ ትዕግስት ያስፈልጋል። ስለዚህ ኢየሱስ ክርስቶስ በደብረ ዘይት ስለ ነገረ ምጽአቱ አስተምሯቸዋል። ሐዋርያት የበለጠ እንዲጠናክሩ እንዲሁም ደግሞ በትዕግስት እንዲጠብቁ ለሌሎቹም እንዳስተማር ሐዋርያትም ይህን አስተምረዋል ማለት ነው። ስለዚህ ብዙዎች ምክንያቶች ብሎ ጠቅሷቸዋል። ከቁጥር ስድስት የማቴዎስ ወንጌል ምዕራፍ 24 ቁጥር 6 ጀምሮ ምልክቶችን አስቀምጦላችኋል ማለት ነው። ምልክቶች ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ ይላል። አዎ አትደንግጡ። ነገር ግን መጨረሻው ገና ነው ይላል። አዎ እነዚህ አሁን እያንዳንዱ የምናያቸው የምንመለከታቸው በዓለማችን ላይ የምንመለከታቸው ገና እነዚህ ጅማሬዎች ናቸው እንጂ ገና ነው። ምጽአት ገና ነው። ምጽአት መቼ እንደሆነ መቼ ዕለት እንደሆነች መቼ ቀን እንደሆነች በምን ሰዓት እንደሚመጣ እግዚአብሔር ብቻ ራሱ ነው የሚያውቃት ማለት ነው። ስለዚህ የእኛ እጣ ፈንታ ተዘጋጅተን መጠበቅ ነው። ስለዚህ በሁለት ስለ ምጽአት ግን አባቶቻችን እንደሚያስተምሩት፣ መጽሐፍትም እንደሚነግሩት እንደሚነግሩን የደብረ ዘይት ዕለትና ወይም ደግሞ የጳጉሜን ሳምንት ያሉ ጳጉሜን ውስጥ ይላሉ ማለት ነው ወይ የጳጉሜን ወይም ደግሞ የደብረ ዘይት አምስተኛ ሳምንት እሁድ እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ለፍርድ መጥቶ ዓለም እንደሚያሳልፋ ለእያንዳንዱ ደግሞ እንደ ስራው መጠን እንደሚከፍ ዋጋው ከፋይ እሱ ስለሆነ ይነግረናል ማለት ነው። ስለዚህ በማት እኛ ዋጋ ከፋይ ፈራጅ ኢየሱስ ክርስቶስ ስለሆነ እኛ የእኛ ፍርድ መጠበቅ በእምነትና በሃይማኖት መጽናት ያስፈልጋል እንጂ ፈራጆች አንዳንድ ሰዎች ይፈርዳሉ። አንዳንድ ሰዎች ብድግ ብለው ፈራጆች ራሳቸው ናቸው፣ ከሳሾች ራሳቸው ናቸው። በነብስም በስጋም ብዙ ሲፈርዱ እንመለከታለን፣ እናያለን። ወይም ደግሞ ሁላችን በሰው ላይ እንፈርዳለን። የእግዚአብሔር ልጆች፣ ፍርዱ የኛ አይደለም፤ ፈራጆች አይደለንም። እኛ በእግዚአብሔር ዘንድ ፊት ለፊት ቀርበን ፍርድ የምንጠባበቅ ከእግዚአብሔር ፍርድ የምንቀበል እንጂ ፈራጁ እግዚአብሔር ወልድ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ከእኛ የሚጠበቀው በቃሉ መጽናት፣ በቃሉ ማመን፣ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ማመን፣ በእምነትና በሃይማኖት ጸንተን መኖር፣ አስራትና በኩራት እያወጣን፣ እየጾምን፣ እየጸለይን እርስ እርሳችን በመዋደድ ነው መጠበቅ ያለብን ማለት ነው። ስለዚህ ኢየሱስ ክርስቶስ ለፍርድ እንደሚመጣ እየነገረን ነው ዓለም ለማሳለፍ በህያዋንና በሙታን መካከል ይፈርድ ዘንድ ማለት ነው። እንደየስራው ማለት ነው። እግዚአብሔር ጨካኝን አይደለም። ክፉ የሰራ የፍርድ ትንሳኤ የፍርድ ትንሳኤ ይቀበላል። መልካም የሰራ ደግሞ የህይወት ትንሳኤ ይቀበላል ማለት ነው። ስለዚህ ሁል ጊዜ የህይወት ትንሳኤ እንደሚያስፈልገን እናውቃለን ሁላችን። ስለዚህ በእምነታችን በሃይማኖታችን ጸንተን መኖር ያስፈልጋል። ህዝብ በህዝብ ላይ ይነሳል አለ። ጦርነትም ትሰሙ ዘንድ ህዝብ በህዝብ ላይ መንግስት በመንግስት ላይ አዎ፣ መንግስት በመንግስት ላይ የተነሳው በጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰቀልበት በዛን ዘመን የነበሩ ነገስታት ሁሉ በክርስቶስ ፈርደዋል። ለምን ስልጣናቸው እንዳይወሰድባቸው ማለት ነው። ስለዚህ የነገስታት ንጉስ የአማልክት አምላክ ሰማይና ምድር የፈጠረ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉ መከራ ሲቀበል አሳልፈው ሰጥተውታል ማለት ነው። ስለዚህ የሰው ልጆች ጭካኔ ይስማማቸዋል በሐሰት መመስከር ይስማማቸዋል። ዓለማዊ ነገር ይስማማቸዋል። ታዲያ እግዚአብሔር አምላካችን የሚያደርጉትን አያውቁምና ይቅር በላቸው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁል ጊዜ የሚጠብቀን የሚባርከን፣ እንደ ኃጢአታችን ብዛት እንደ ልባችን ክፋት ሳይመለከት የሚጠብቀን አምላካችን ነው። ስለዚህ ሁል ጊዜ ስለ ነገረ መጻቱ እያሰብነ በእውነት እምነታችን ሃይማኖታችን ጠብቀን ቃሉ እንደሚለን መጽናት ያስፈልጋል ማለት ነው። እግዚአብሔር በግልጥ ይመጣል አለ ቅዱስ ዳዊት። እግዚአብሔር በግልጥ ይመጣል። አዎ እግዚአብሔር በግልጥ ነው የሚመጣው እና ለእያንዳንዳችን የሚመጣው እያንዳንዳችን የሰራነውን ስራ በእግዚአብሔር ዘንድ ግልጥ ነው የተገለጠ ነው። የሚሰወር ነገር የለም። እግዚአብሔር የማያውቀው ነገር የለም። ተደብቀን የሰራ ነው በጨለማ የሰራ ነው በብርሃን የሰራ ነው ያሰብ ነው የፈጸምነው ሁሉ እግዚአብሔር ያውቀዋል ማለት ነው። ስለዚህ እግዚአብሔር የሚያውቀውን ነገር ሁሉ ደግሞ ከእግዚአብሔር ማምለጥ አይቻልምና ወደ ንስሐ ተመልሰን ጾመን፣ ጸልየን የእግዚአብሔር ፍርድ ሁላችን እንጠብቃለን ማለት ነው። አትፍረዱ እንዳይፈረድባችሁ፣ አትፍረዱ ይላል በማቴዎስ ወንጌል ምዕራፍ ሰባት ላይ ማለት ነው። እንዳይፈረድባችሁ አትፍረዱ። አዎ፣ እንዳይፈረድብን አለመፍረድ ነው። ፈራጁ ይመጣል። ስለዚህ ለፍርድ ነው የሚመጣ። አንደኛ አለም ለማሳለፍ፣ ሁለተኛ ደግሞ ለፍርድ ይመጣል ማለት ነው። ስለዚህ ለፍርድም የሚመጣ ከሆነ ዓለም ለማሳለፍም የሚመጣ ከሆነ ለፍርድ ይመጣል ስንል እያንዳንዳችን በሰራነው ልክ ፍርዳችን እናገኛለን። ዓለም ያሳልፋል ስንል ደግሞ በዚህ ዓለም ይህች ሰማይና ምድር የምንመለከተው ሁሉ ይህን ያልፋል ማለት ነው። የማያልፈው የእግዚአብሔር ቃል ነው። ስለዚህ የማያልፈውን የእግዚአብሔር ቃል ይዘን በእግዚአብሔር ቃል ጸንተን በሚያልፈው ዓለም ሆነን የማያልፈውን የመንግስተ ሰማያት ክብር ለመውረስ መዘጋጀት ያስፈልገናል። የእግዚአብሔር ልጆች በመላው ዓለም ሆናችሁ በአክሱም ጽዮን ሚዲያ የምትከታተሉ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል፣ ራብም ቸነፈርን፣ የምድር መነዋወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምድር ጣር መጀመሪያ ናቸው ይላል። አዎ መጀመሪያ እነዚህ ምልክቶች የሚታዩ ናቸው። ህዝብ በህዝብ ላይ መጨካከኑ፣ መንግስት በመንግስት ላይ መጨካከኑ፣ አንዱ በአንዱ ላይ፣ አንዱ አሳዳጅ፣ አንዱ ገዳይ፣ አንዱ ተገዳይ እንደዚህ ሁሉ ምልክቶች ቸነፈር፣ በሽታ፣ ልዩ ልዩ ነገሮች እንደዚህ ልክ የምድር የዛን ዘመን ጣር ናቸው እነዚህ በአንዳንዶቹ ሁሉ በዓለማችን ላይ አሁን ይታያል፣ አሁን ይታያል። ይህን ሁሉ እያየን እየሰማን ግን እኛ በእውነት መመለስ እኮ አልቻልንም አልተመለስንም። ታዲያ ምልክት እያየን ሌላ ምልክት የምንጠብቅ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጆች የተወደዳችሁና የተከበራችሁ ከዚህ የበለጠ ምልክት ሌላ ማየት አይቻልም። ስለዚህ ሁል ጊዜ በእውነት እንድንመለስ እግዚአብሔር በልዩ ልዩ ሁኔታ አድርጎ ያስተምረናል። በአንድም በሌላም ያስተምረናል፣ በተፈጥሮም ያስተምረናል። ሁል ጊዜ እግዚአብሔር ከማስተማር ወደኋላ አላለም። ታዲያ ያልተማር ነው ያልተረዳ ነው። ሁል ጊዜ እኛ በኃጢአት በዓለማዊ ነገር ወድቀን እንዳንኖር ወድቀን እንዳንቀር መጠንቀቅ ያስፈልገናል። በዚያን ጊዜ ይላል፣ በዚያን ጊዜ ለመከራ አሳልፎ ይሰጧቸዋል፣ ይገድላችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። አው በስሙ የሚሰብኩ ስለ ቃሉ የሚመሰክሩ ብዙ ፈተናዎች ይቀበላሉ ማለት ነው፣ ብዙ ፈተናዎች ይቀበላሉ። ስለዚህ ለስጋ ለራስ ፈቃድ መከራ መቀበል ሳይሆን ስለ እምነት፣ ስለ ሃይማኖት፣ ስለ ክርስቶስ መከራ መቀበል ክብር ነው እንጂ ወርደት አይደለም። ስለዚህ ሁሉ ጊዜ ክብራችን የእግዚአብሔር ቃል ነው። ክብራችን ክርስቶስ ነው። ሕይወታችን ክርስቶስ ነው። መጠጊያችን ክርስቶስ ስለሆነ ሁሉ ጊዜ ቤተ ክርስቲያናችንና ከእምነታችን ፈቀቅ ማለት አያስፈልግም። ብዙ ሐሰተኞች ነቢያት ይነሳሉ ብዙዎችም ያስታሉ ይላል። አዎ ብዙ ሐሰተኞች እኔ ነቢይ ነኝ፣ እኔ ጻድቅ ነኝ እያሉ ይመጣሉ ተብሏል። ስለዚህ ብዙ ሁሉ የሚያስተምሩን የምንማረውን መመርመር፣ መለየት ያስፈልጋል። እኔ በጎቼን አውቃቸዋለሁ፣ በጎቼን ያውቁኛል፣ ስለሚያውቁኝም ይከተሉኛል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በጎችን ያውቃል፣ ያውቃቸዋል። በጎች ደግሞ አባታቸውን ያውቃሉ፣ ስለሚያውቁት ደግሞ ይከተሉታል ማለት ነው፣ ይከተሉታል። ስለዚህ እኛም ሁል ጊዜ መሪዎቻችን እናውቃቸዋለን፣ ስለምናውቃቸው እንከተላቸዋለን። መሪዎቻችን አባቶቻችንም ያውቁናል፣ ስለሚያውቁንም ያስተምሩናል፣ ይጠብቁናል ማለት ነው። ስለዚህ ሁል ጊዜ ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። በዛን ዘመን ማለት ነው፣ የዘመን መጨረሻ ወይም ደግሞ የክርስቶስ መምጫ ምልክቶች እነዚህ ናቸውና፣ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። አዎ ሰው አንዱ በአንዱ ላይ ካመፀ፣ አንዱ በአንዱ ላይ ክፉ ከሰራ፣ አንዱ በአንዱ ላይ ክፉ ከተመኘ ፍቅር ቀዝቅዛለች ማለት ነው። ስለዚህ በአሁን ዘመን በተለይ በመላው ዓለም የሚገኘው አንዱ በአንዱ ላይ ክፋት ሲሰራ ይመለከታል። ስለዚህ ፍቅራችን እየቀዘቀዘ ነው ያለው ማለት ነው። ስለዚህ የቀዘቀዘ ፍቅር ይዞ ደግሞ ወደ ክርስቶስ መቅረብ አይቻልም እና በእውነት ትኩስ የሆነ ትክክለኛ የሆነ ፍቅር ሊኖረን ይገባል። ወንድም በወንድሙ ላይ ክፋት መስራት የለበትም። አንዱ በአንዱ ላይ ክፉ መመኘት የለበትም። አንዱ በአንዱ ላይ ክፉ ማሰብ የለበትም። ስለዚህ እርስ በእርሳችን ተዋደን፣ እርስ በእርሳችን ተናበን፣ እርስ በእርሳችን የክርስቶስ ልጆች የሆነ ሁላችን በጾምና በጸሎት ተወስነን በፍቅር መመላለስ ያስፈልገናል። እስከ መጨረሻ በዛን ዘመን እስከ መጨረሻ የሚጸና ግን እርሱ ይድናል ነው የሚለው። እስከ መጨረሻ የሚጸና ማን ይድናል? እርሱ ይድናል፣ በዛን ዘመን ማለት ነው። ስለዚህ በዛን ዘመን መሰናከል፣ በዛን ዘመን በዚያን ዘመን መውደቅ፣ በዚያን ዘመን በጥቅማ ጥቅም በልዩ ልዩ ነገር ወይ ደግሞ በፍራቻ መውደቅ፣ እምነትህ ሃይማኖትህ ጥለህ መውደቅ፣ መሸሽ አያስፈልግ ማለት ነው። እስከ መጨረሻ የሚጸና ይድናል ነው የተባለው። ስለዚህ እስከ መጨረሻ ሁሉ ነገር ምጽአቱ ፍርድ ለመቀበል ነው። ፍርድ ለመቀበል ደግሞ የጽድቅ ፍርድ እንድንቀበል፣ የጽድቅ አክሊል እንድንቀበል እስከ መጨረሻ መጽናት ያስፈልጋል። እስከ መጨረሻ ያልጸና፣ እስከ መጨረሻ ያልታገሰ ፍሬዋን መብላት አይችልምና እና እስከ መጨረሻ መጽናት ያስፈልግናል። ስለዚህ ሁላችን በመላው ዓለም ሆነን በአክሱም ጽዮን ሚዲያ የምንከታተል እንኳን ለበዓለ ደብረ ዘይት የጾም አምስተኛ ሳምንት በሰላምና በጤና አደረሰን አደረሳችሁ። ብያላችሁበት ሰላም እግዚአብሔር ይብዛላችሁ። ጾሙ በሰላም በጤና አስፈጽሞ ለብርሃነ ትንሳኤ ያድርሰን፣ የታመሙትን ይፈውስልን፣ ሀገራችን ኢትዮጵያ ሕዝባችንም በበረከት ይጎብኝልን፣ ቸሩ አምላካችን ከክፉ ነገር ሁሉ ይጠብቀን፣ ለሕዝባችን ለሀገራችን ሰላምና፣ ፍቅር አንድነት ያድልልን ዘንድ የአምላካችን መልካም ፈቃድ ይሆንልን። ወስባሃት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን። ለሁል ግን አክሱም ጽዮን ሚዲያ ቤተሰቦች የሆናቸውላቸው፣ ለሌሎችም ሼር አድርጉ። ሚዲያችንም እንዲያድግ በተለያየ በሐሳብም በኮሜንትም፣ በማቴሪያል በገንዘብ መደገፍ የምትችሉ በውስጥ መስመር እንድትጽፉልን ለማሳሰብ እወዳለሁ። እግዚአብሔር ከሁላችን ጋር ይሁን።